ሰበር ዜና ዕለተ ሰንበት ጥቅምት 23። ጤና ይስጥልኝ ያድማሽ ተመልካቾች፣ እንደምናርፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። በአራቱም የአማራ ግዛቶች በፋኖ ተአምር ተሰራ። በጎጃም ብር ሸለቆ በተደረገ መሬት ያንቀጠቀጠ ውጊያ ጎጃም ተደበላልቅ አድራለች። የጎጃም ልጆች ጠያይሞቹ በብር ሸለቆ ካምፕ ላይ በሰነዘሩት መብረቃዊ ጥቃት ከአራት መቶ በላይ የአገዛዙ ምልምል ወታደሮች ሲሰወሩ በርካቶች ሙትና ቁስለኛ ሆነዋል። ጄኔራል ሙላቱ ቅጅራ በፋኖ ጥይት መመታቱም ተነግሯል። ጄኔራሉ ልትወስድ የመጣች ሄሊኮፕተርም ከፋኖ አርፒጂም በተአምር አምልጣለች። በጊቢ ውስጥ የነበሩ ኦራሎች

እንዲሁም ከባድ መሳሪያዎችም ተቃጥለዋል። ዝርዝር ይዘንበታል። ወዲህ ደግሞ በወሎም ከባድ ውጊያ ሲደረግ የምር ወዳጁ ልጆች የብልጽግናን ጦር አሳፍረው መልሰውታል። ታንክ ቢኤም እና በርካታ መሳሪያዎችን የታጠቀው የአገዛዙ ጦር በምር ወዳጁ የቁርጥቀን ልጆች አፍሮ ተመልሷል። የአገዛዙ ጦር በምርኮም ተይዟል። ከምርኮኞች ጋርም የተደረገ ቆይታም እናስመለክታችኋለን። ወዲህ ደግሞ በጎንደርም እጅግ ከባድ የተባለ በከባድ መሳሪያ የታገዘ ውጊያም እየተደረገ ሲሆን የቴዎድሮስ ልጆች አልቀመስ ብለዋል። ከተሞችን እያስለቀቁ እየተቆጣጠሩ ነው። ከቦታው ያሉ የፋኖ መሪዎችን ጋብዘናል። በዝርዝር መረጃው ይደርሳቸዋል። ወዲህ ደግሞ አፋባሃ ደቡብ አማራ ቀጠናም ከአዲስ አበባ አፍንጫ ስር ሲጎማሸር ታይቷል። ከአዲስ አበባ 60 ኪሎ ሜትር ላይ በነበረው ውጊያ ናጅሬ ኦሮሚያ ገብተው ድል በድል ሆነዋል። የኦሮሚያ አስተዳደር ቢሮ ሳይቀር ገብተዋል። ዝርዝር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 በቀጥታ ወደ ጦር ግንባር መረጃዎች ከማለፊ በፊት አንድ ዓለም አቀፍ ሪፖርትን በማቅረብ ይጀምራሉ። ኢትዮጵያ በዓለም የህግ የበላይነት መረጃ ጠቋሚ ከዓለም ሀገራት ግርጌ መቀመጧን አንድ ሪፖርት አመላከተ። መቀመጫውን ዋሽንግተን ያደረገው ወርልድ ጀስቲስ ፕሮጀክት ደብሊውጄፒ የተባለ ለትርፍ ያልተቋቋመ ተቋም ባወጣው የ2025 የህግ የበላይነት መረጃ ጠቋሚ ሩል ኦፍ ሎ ኢንዴክስ ኢትዮጵያ በህግ የበላይነት አተገባበር ከዓለም ሀገራት ዝቅተኛ ደረጃ ላይ መቀመጧ

ሪፖርቱ ኢትዮጵያ በዓለም አቀፍ ደረጃ ከ143 ሀገራት 132ኛ ደረጃ ላይ ያስቀመጣ ሲሆን ይህም ካለፈው ዓመት የሁለት ነጥብ አራት በመቶ ውጤት መቀነሷንም ያሳያል። በክልል ደረጃም ከሰሃራ በታች ካሉ 34 የአፍሪካ ሀገራት ሰላሳኛ ደረጃ ላይ ተቀምጣለች። በተለይም በመሠረታዊ መብቶችና በግልጽ የመንግሥት አሰራር ኦፕን ገቨርንመንት ምድቦች ኢትዮጵያ ከዓለም ሀገራት ግርጌ መሆኗን ሪፖርቱም አመላክቷል። ሪፖርቱ ይህንን ክስተት ዓመታት የሕግ በላይነት መዳከም ሲል የገለጸው ሲሆን ዋና መንስኤውም የአምባገነናዊ አዝማሚያዎች መስፋፋትና የሲቪክ ማህደራት መጥበብ መሆኑን ጠቅሷል። ይህ ሀሳብን በነፃነት የመግለጽ መብት ኢትዮጵያን ጨምሮ በ73 በመቶ የዓለም ሀገራት ላይ መዳከምን አመላክቷል። በዓለም አቀፍ ደረጃ ዴንማርክ፣ ኖርዌይና ፊንላንድ የመረጃ ጠቋሚውን ሲመሩም ቬንዙዌላ በመጨረሻ ደረጃ ላይ ተቀምጣለች። ዓለም አቀፉ ማህበረሰብ የአብይ አህመድን አምባገነናዊ መንግስት እንዲህ እያጋለጠውም ይገኛል። የፓርላማ ባልን እስር ቤት ወሩሮም ሕክምና እንዳያደርግ እስከ መከልከል የደረሰው የአብይ አህመድ አምባገነን መንግስት ከዚህም በላይ በአለም አቀፉ ማህበረሰብ ዘንድ ሊጋለጥ ይገባልና መላው ኢትዮጵያዊ በተለያዊ ዲያስፖራው ከፍተኛ ኃላፊነት አለበት በዚህ ጉዳይ ላይ ። አሁን በመቀጠል ወደ ጦር ግንባር መረጃዎች አልፋለሁ። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። በቅድሚያም ወሎ ላይ በምስራቅ አማራ ቀጠና ፋኖ በወሰዱ የስቡ መምታት እርምጃ በብልጽግና ላይ ከባድ ኪሳራ መድረሱ ተነገረ። በኦፕሬሽኑ በርካታ የጡት ቆራጩ ብልጽግና ቡድን ወታደሮች ሲገደሉ ሻለቃ አዛዥን ጨምሮ ከስምንት በላይ መቁሰላቸውም ታውቋል። በምስራቅ አማራ ቀጠና ግዳን ወረዳ ልዩ ስሙ ወይራ ብረ ተብሎ በሚጠራው አካባቢ በትላንትና ዕለት አጥቢያ ለሊቱን በተደረገ ውጊያ በሰሜን ምስራቅ እዝ 47ኛ ክፍለ ጦር ላይ ከባድ የሆነ የሰብዓዊና መቁሳዊ ኪሳራ መድረሱን ሚዲያችን ለማረጋገጥ ችሏል። በአፋባሃ ሚልክ አስታ ሳምኖ ኮር በቅጽል ስሙ ዘንዶ በመባል በሚጠራው በአርበኛ ብርሃኑ አሰፋ የምትመራው ጥራሪ ክፍለ ጦር ስር የሚገኙት የትዕግስቱ ቢራራ ሻለቃ አባላት አጥቢያ ሌሊቱን በፈጸሙት ጥቃት ጠላትን ወደ ቀይ ዞን አስገብቶ የመምታት ኦፕሬሽን ታላቅ ድል መቀዳጀታቸውን አስታውቀዋል። የብልጽግና ኃይል በመድፍና በቢኤም ከባድ መሰረ ታግዞም ተዋግቷል በተባለበት በዚህ የሌሊት ውጊያ ጋራ ሸንተረሩ ልክ እንደ ቤታቸው በሚያውቁት የጥራሪ ጀግኖች ክፉ ሁለተኛ ተመቶ አስከሬኑን በየቦታው አንጠባጥቦም ወደ መጣበት ሙጃ ከተማ መፈርጠጡንም በኮሩ ስር የጥራሪ ክፍለ ጦር ህዝብ ግንኙነት ክፍል ለሚዲያችን በላኮ መረጃ ገልጿል። በዚህ ኦፕሬሽን በሰሜን ምስራቅ ዝ 47ተኛ ክፍለ ጦር አባል የሆኑ በርካታ ወታደሮች ሲገደሉ ጦሩን እየመራ የነበረው የሻለቃ አዛዥን ጨምሮ ከስምንት በላይ የሚሆኑት ደግሞ ክፉኛ መቁሰላቸውም ተረጋግጧል። በውጊያው ሶስት የብልጽግና ወታደሮች ሲማረኩ በርካታ ቁጥር ያለው ጥቁር ክላሽንኮቭ መሳሪያ 500 የክላሽ ተተኳሽ እና ከ200 በላይ የብሪን ተተኳሽ በፋኖ መማረኩም ተገልጿል። ውጊያው በፋኖ ኃይል በኩል የፋኖን የመዋጋት አቅም ጥበብን በገሃድ ያሳየ ነው የተባለ ሲሆን፣ በአንጻሩ ደግሞ የብልጽግና ኃይል ወታደራዊ እውቀትም ሆነ ጥበብ በሌላቸው የሚመራ ተራይ መንደር ዱርዬ ስብስብ መሆኑን በግልጽ አስመስክሯል ሲሉ የመረጃ ምንጮቻችን ገልጸዋል። በዚህ ውጊያ ከተማረኩት ሶስት የመከላከያ ሰራዊት አባላት ጋርም ቆይታ ተደርጓል የሚሉት ሞትን አድምጠን እንመለስ። መከላከያ እንዴት ገባችሁ? ከአንተ ከወንድሜ ልጀምር ና፣ እንዴት ገባ? እኔ ያው ሀገር ቤት ቤተሰቦች ምስኪን ስለሆኑ ቢስትሮ ሰርቼ ነበር፣ እና በዛ ምክንያት አብሰው ስለወሰዱ በዛ ምክንያት ነው ልገባ ይቻሉ። እሺ፣ ወንድሜ እኔ የሰው ቤት ነበርኩ። በዓመት ብሬ በአስራ ሶስት ሺ ወንድማችን ወንድማችን፣ እሺ፣ የት ነው የሰለጠናችሁት? ኦንላይን ሶስታችሁም? እሺ፣ ወደ ትግል ከመጣችሁ ስንት ጊዜ ስንት አመት ሆናችሁ? ወንድሜ፣ እስኪ ስልጠና ስንት ወር ወሰዳችሁ?

እ የትናንትና በጣም ከባድ ነው። ሽካ መቶ ይሸሻሉ ብሎ ተጠጎ። አሁን ደግሞ ራሱ ሸሽ ወደ ጎንደር አልፋለሁ አፈባሃ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀኔራል ውባን ታባተም ጣና ገላውዲዮስ ክፍለ ጦር በትላንትና ሁለት ድል በድል ሆነ። የአገዛዙ ሰራዊት መነሻውን ሐሙሲ ከተማ በማድረግ ወደ ወረታና ደብረ ታቦር ከተማ እየተንቀሳቀሰ እያለ ጉምራ ከተማ ሲደርስ በጣና ገላውዲዮስ ክፍለ ጦር አብራክ አናብስቶች ጣና ብርጌድና አንበሶ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛ ፈጣን የማጥቃት አውደ ውጊያ ጉመራ ላይ ነበረው የብልጽግና ታጣቂ ቡድን ከሐሙሴት የመጣው ኃይል እግሬ አውጪኝ ሲል ከተማዋን ለቆ ፈርጥጧል። በዚህ ያልታቀደ ውጊያ የብልጽግና ኃይል አስክሬኑን ሁሉም ትቶ ፈርጥጧል። አንበሶና ጣና ብርጌድ ጉመራ ላይ ጠላትን በየአቅጣጫው ሲበታትኑ የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሴት ከተማ በመግባት ተጨማሪ የአገዛዙን ታጣቂ ቡድን ወደ ጉምራ እንዳይንቀሳቀስ አድርገዋለች ሲሉ የፋኖ የመረጃ ምንጮቻችን ገልጸዋል። እሸት ሻለቃ ወደ ከተማዋ የገባው በአርሲማ በኩል ሲሆን አርሲማ ላይ በነበረው የብልጽግና ኃይል ላይ ድንገተኛ ጥቃት በመክፈት መድረሻም አሳጥተዋለች። በዚሁ ውጊያ የብልጽግና ኃይል ከፍተኛ የሆነ የአካልና የቁስ የስነ ልቦና ጉዳትም አስተናግዷል። በጎንደር ደለጎና ሻውራ ቀጠና አምስተኛ ቀኑን ባስቆጠረው ከባድ ትንቅንቅ 36 የብልጽግናው ቡድን ወታደሮች በትላንትናው እለት ብቻ ሲገደሉ 44 ወታደሮች ደግሞ መኩሰላቸውን ሚዲያችን ከኮሮ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ከዚህ ጉዳይ ጋር በተያያዘም ዓለም አቀፍ የፋኖ ሚዲያ የፋኖ ኃይሎችን በማነጋገር በቦታ ያሉ የአባት አርበኞችን ጭምር በማነጋገር ያዘጋጀው ዘገባ አለ። አድምጠነው እንመለስ። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ በደባርቅ ዙሪያና አዳርቀ ዳርቀይ ድል መቀዳጀቱን አስታውቀ። የአማራ ፋኖ ብሔራዊ ልራስ አሞረ ውብነ ሶስተኛ ኮር ድብ ጠለም ተከዝ የክፍለ ጦርና ጭና ክፍለ ጦር በጋራ ባደረጉት አውደውጊያ በጠላት ጥምር ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቀዋል። በአውደውጊያው ከኦሮሚያ ክልል የመጡ የሚልሻና የአድማ ብተና አባላት የመከላከያ መለያ የለብሰው መማረካቸው ጭምር ታውቋል። ለሶስት ተከታታይ ቀናት በተደረገው አውደውጊያ የራስ አሞረ ውብነ ኮር በአገዛዙ ጥምር ጦር ላይ ጠንከር ያለ የማጥቃት አውደውጊያ አድርገ ሲሆን ቁጥር በውል ያልታወቀ የነፍስ ወከፍ ክላሽንኮፍ መሳሪያና ተተኳሽ ምርኮም ተደርጓል። በርካታ የአገዛዙ ጥምር ጦር ወር በአዳርቀይና ደባርቅ ዙሪያ ሙትና ቁስለኛ ስለመደረጉም ታውቋል። በአካባቢው ላለፉት ሁለት ዓመታት በርካታ የመከላከያ ሰራዊት በፋኖ ድል መደረጉን ተከትሎ ከሰሞኑ ከኦሮሚያ ክልል በርካታ የኦሮሚያ አድማ ብተናና የሚልሻ ኃይል አስገብቶ ፋኖን ለመውጋት ቢታሰብም የገባው የብልጽግና ኃይል ሙሉ በሙሉ በሚባል ደረጃ ተመትቶ ተመልሷል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይ የራስ አምራው በነ ሶስተኛ ኮር ድብጠን የህዝብ ግንኙነት መምሪያ ኃላፊ አርበኛ ሸቱ አበጀ ለግሎባል ፋኖ ሚዲያ ተናግሯል። የተከበራቸው አድማጭ ተመልካቾቻችን፣ በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን አርበኛ ሸቱ አበጀ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። ጤና ይስጥልኝ፣ አርበኛ ሸቶ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በለይዝ የራስ አሞራው ውብነት ሶስተኛ ኮር የድብ ጠለምት ተከዚ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ እንግዲህ ከሰሞኑ በአካባቢው ከፍተኛ አውደ ውጊያ ሲደረግ ሰምቷል። በተለይ ራስ አሞረ ውብነ በሚንቀሳቀስባቸው ቀጠና የአማራ ፋኖ ነው ብሔራዊ ኃይል ሰሜን አማራ ቀጠና በነይዝ ራስ አሞረ ሶስተኛ ውብነ ኮር ከፍተኛ ድል ተቀዳጅቷል። በአካባቢው በነበረው አውደ ውጊያ የተገኙ ድሎች ምን ይመስላሉ? አሁን ሁኔታውስ ምን ይመስላል? እንግዲህ በሰሜን ጎንደር በአጠቃላይ በደባርቅ ወረዳ እና በአደርቃ ወረዳ ማዕከል የተደረገው አውዳዊ ውጊያ መራሹ ብልጽግና ይዞት የመጣ ወታደር ከአቅም በላይ ቢሆንም ቀድመን ስለተዘጋጀንበት እንደያመጣጡ ከሀያ አንድ ቀን በፊት ነው የመረጃ የደረሰን። እንደያመጣጡ ነው እኛ የተቀበልነው። ምክንያቱም ጠላት እንዴት እንደሚመጣ አስበን መረጃዎች ሰብስበን ጠላትን ለመቀልበስ ሳይመጣብን ከቦታው ነው የነበት። ከቦታው ሂደንም ታሪክ ሰርተናል። ከሰኞ ጀምሮ ሰኞ እንግዲህ አስራ ሰባት ቀን ነው። ከአስራ ሰባት እስከ ዛሬዋ ድረስ ያለው አውዳዊ ውጊያ በጣም አመርቂ ውጤት አስመዝግበናል። ጠላት አይቀጡት ቅጣት ተቀጥቶ ተመትቶ ባለበት ቁሟል። የተመለሰውም ፈርጥጦ ሮጧል። አጀብ የሚያስብል ውጤት አስመዝግቧል። የአማራ ፋኖ የብሔራዊ ኃይል የራሳ ሞራ ውብነ ሶስተኛ ኮር የድብጠለም ተከዜ ክፍለ ጦር በተለየ ሁኔታ በተለይ በሰሜኑ በኩል ብዛት ያለው ወታደር ስላለው በከፍተኛ ሁኔታ አንደኛ፣ ሁለቱ ክፍለ ጦሮች በጭና ክፍለ ጦር እና ድብጠለም ክፍለ ጦር በበላይነት እያንቀሳቀሰ የሚገኘው አርበኛ ሰፈር መለሰ እነዚህን ሁለቱን በበላይ ሆኖ ትምህርት እየሰጠ ትልቅ ውጤት አስመዝግቧል። ጠላት በዚህ ደረጃ አልጠበቀም ነበር። ጠላት እንደ ተራ ሽፍታ አይቶን አባረራለው፣ እመታለው። ወቅቱን የጠበቀ አጀንዳ አልነበረም የያዘው አጀንዳ አጀንዳው ምንድን ነው? ባንዳና በአዳን በሚል አጀንዳ ይዞ ዛሬ አሰብ እንይዛለን፣ ዛሬ ኤርትራን እንወጋለን፣ ቀይ ባህር እንይዛለን፣ ትግራይን እንይዛለን በሚል ቀድመን ግን እኛ አሰብ እኛ ኤርትራ እኛ ትግራይ ወደኛ እኛ ወደውም ወደ እኛ እንደሆነ አውቀን ቅድመ ዝግጅት በማድረግ ጠላት እንዳመጣጡ ቀልብሰን መትተነው ነው ኮኔሬልም ሻምበል መሪ ብዙ አመራር በዚህ ድል ተመቷል። ጥሩ ድል አስመዝግበናል። አሁንም እንደቀጠለ ነው ያለ። ቀጣይም ከዚህ በላይ እናስመዘግባለን፣ ምክንያቱም ተዘጋጅተናል። ቅድመ ዝግጅት አድርገናል። ወቅቱ በጠበቀ ቅድመ ዝግጅት ስላደረግን ጠላት እንዴት እንደሚመጣ ስላወቅን ቅድመ ዝግጅት ማድረግ ምን ያህል እንደሚጠቅም እኛም አውቀናል፣ ውጤት አስመዝግበናል። በዚህ ልክ ነው ያለው ጠላት ግን እስካሁን ያልተነሳ ጠላት አይቀጡ ቅጣት ተመቶ አስከሬኑንም አላነሳም። ቁስለኛውን በየዋሻው በየገደሉ ውስጥ ነው ያለው። ጦርነቱ የተካሄደው በአድርቃይ ወረዳ በፍድቃ በመሳል የሚባለው ቀበሌ እንዲሁም በመቃ የሚባለው ቀበሌ ነው። በሁለቱ ወረዳ አዋሳኝ ነው። በደባርቅ ወረዳ ደግሞ ጁረሰን አቲ ጣብላ አሳቦ አካባቢ ነው። በእነዚህ ባለው ሁለቱ ክፍለ ጦር ሸፍኖ ነው የመጣው። በቃ ምን መነሻ የለውም። ተመቷል። እኛ ምን እናድርግ? በሚለው ደረጃ ነው የደረሰው። አሁንም ቢሆን በብቁ ሁኔታ ድል እያስመዘገብን ነው የምንገኘው። አውዳዊውያው በጣም የሚያስደስት ነገር ነው። በምድር ላይ ያለው ደስ ይላል። ውጤታማም ሆነናል። የሚገርም ነገር፣ ነፍስ ወከፍ መሳሪያ ከዚህ ግብ አይባልም። በጣም ብዙ ነው፣ በቁጥርም አይታወቅም። ያው እንግዲህ ሁሉም ወጣት ጀሌም፣ ሕዝቡም ሴትም ወንድም ሳይል መሳሪያ ይዘው እየተዋጋ ስላለ ጀሌ ሁሉ ሙሉ በሙሉ ይዟል ማለት ትችላለህ። አሁን በአሁን ባስመዘገብ ነው የድል ውቄት አውደ ውጊያው የጨበጣ ውጊያ ነበረ፣ የቦምብ ነበረ፣ ሁሉም ነበረ። ጠላት በእግር የሚንቀሳቀሱ ከመድፍ ጀምሮ ተኩስ ነበረ። ያ ግን ለእኛ ጦር አልበገረውም። ገበሬው በቀጥታ ገበሬውም ጭምርት ነው የተዋጋ። መሳሪያ ማርከታጠቅ የሚል አዋጅ ስላወጅን ሁሉም በየጁ ይዞ ጄሌ፣ ሴት ሁሉ ሳይቀር ይዟል። በብቁ ሁኔታ ነው ያለን። በቂ መሳሪያ አለን። ያገኘነው መሳሪያም ወታደሮቻችን ካለው ስለሚገነባ የሌለው እንዲይዝ አድርገናል። ምናልባት በቁጥር ባላቀው መሳሪያው ከዚህ በጣም ከአቅም በላይ እንደያዝን በቁጥር አሳውቃለሁ። ለቀጣይ ብዙ ነገር ነው በዚህ ምርኮ ያገኘነው ተተኳሽ ስለዚህ እኛውን ብቁ ነን በቃ በተተኳሽ በነፍስ ወከፍ መሳሪያ ብቁ የሆነ ነገር ይዘናል በበቂ ሁኔታ በጣም ጥሩ እኛ እንግዲህ ምንድን ነው የጋራ ጠላት አለን እዛ ከብልጽግና ውስጥ ያሉ አማራም ገብቷቸው መሳሪያቸውን ይዘው ወደ እኛ ከመጡ እንቀበላቸዋለን ሜዳው ሰፊ ነው ሁላችንም እንታገልበታለን። ስለዚህ አሁን ምናልባት ያልገባው አማራ በዚህ ሰዓት አሁን ባለንበት ዘመን ያልገባው አማራ ምናልባት መንግስት ሁላችንም ያጠቃ ስለመጣ ይሄ አሰብ ምናምን የሚለው የልብ ትርታ ለመንቃት እንጂ አልፎ ሊሄዳል አቅም የለውም። አሁን ባለበት ቁመና አይደለም አሰብ የትም አይራመድም፣ ተከዜን መሻገር አይችልም። እኛንና እኛን ይሄ አጀንዳ እኛን ለማዘናጋት እንደሆነ ቀድመን ስላወቅ ነው። ሁሉም የአማራ ህዝብ ከውስጥ ያለ ባለመሳሪያ ካለ ይምጣ ወደ እኛ እንቀበላለን፣ አሁንም እናታግለዋለን። በእኛ መታገል ክብር እንጂ ውርደት አይደለም። ውርደት በመራሹ ብልጽግና መንግስት መሞት መሞትና መታገል ነገ ለታሪክ ተወቃሽ ከመሆን ወደ እኛ ይምጡ። በየትኛውም ሰዓት ምህረት እንቀበላለን። በየትኛውም ሰዓት ተቀብለን በክብር እንይዛቸዋለን፣ እናታግላቸዋለን። ሰፊ ነው ሜዳው፣ የትግሉ ሜዳ። ስለዚህ የማስተላልፈው ይሄ ነው የምለው። ከዚህ ጋር ተያይዞ አሁን በሰሞኑ የስሜን ጎንደር አመራሮች ሙሉ በሙሉ ወደ ግዳጅ ወርደዋል። ወደ ግዳጅ ወርደዋል ሁሉም ዝመት በሚል ማለት ነው ግን ምንሻው ወደ ኋላ እያፈገፈገ ነው ያለ አንገጥ ምም እያለ፣ ሁለት ተሶስት ተከፍሎበታል። ሰላም አስከባሪውም እንዲሁ በተመሳሳይ የመከላከያው ጋር የጉሪ ነው የሚተያያለ። ስለዚህ እኛ እንቀበለዋለን። ሚዲያው ይህ ሽፋን እንዲሰጥልን እንፈልጋለን። በየትኛውን ቦታ በነፃነት እንዲቀመጥ እኛ ምረት ማንሰጥበት ነገር ስለሌለ ነው ከእግዚአብሔር በታች ስለሆነ ሁሉም ምረት እንሰጣለን። ይምጣ፣ ይታገል። ከቻለ ከውስጥ ትግሉን ያድርገው፣ ካልቻለ ደግሞ በየትኛውን ቦታ ይምጣ። እኛ ምረት ሰጠን እኛ ጋር እናታግለዋለን፣ አሊያስ አርፎ ቁጭ ይላል። አዎ፣ እየሰበሰበው ነው ያለ። ሰምተናል። ታገሉ አሊ ያሰበስበዋለሁ። ውጊያው ስለከበደው፣ ጦርነቱ ስለከበደው ምርጫ የሚሆነው ምንድን ነው? በሱ ግዛት ውስጥ ያለው ነገፋ ነው። ከገባ ይህን ህዝብ ያታግለዋል ብሎ ስለሚያስብ እየሰበሰበ እንዳለ መረጃውም አለን። እኛም ቅድመ ዝግጅት እያደረግነ ምረት እየሰጠና ያለ ነው። ብዙ ሰላም አስከባሪዎች በሰሞኑ ገብተዋል። እንዲሁም ደግሞ ሰላም አስከባሪ ብቻ አይደለም። መከላከያም ራሱ ወደ እኛ ፈልሶ እየገባ ነው ያለ። በሰላም ጊዜ እየገቡ ነው ያሉ። ገብተው እኛ በካራምቡላ በፑል በጫት ቤት በሽሻ ቤት ነው ያመጣን ምናውቀው ነገር የለንም። ምንም የምናውቀው ነገር የለንም። እናንተን በዚህ ልክ አደለም፣ መንግስት እየሳሉ ለእኛ የሚነግሩን ያሉ ሽፍታ፣ ትንሽ ወንበዴዎች፣ ቃሚዎች መስለው ነው የሚታዩን። እናንተ ግን ከመንግስት በላይ የተደራጃችሁ መሆናችን እያወቅን ነው። የኦሮሚያ ሚኒሻ፣ የኦሮሚያ ሰላም አስከባሪ ቀጥታ ልብስ አልብሶ ያመጣው እሱ ነው ምርቆኞችም ይዘን ስንጠይቃቸው፣ እኔ የኦሮሞ ሚኒሻ ነኝ፣ ምንም አላውቅም፣ ሂድ ተባልኩኝ መጣሁ። እዚህ ያሉ ትንሾች የሆኑ ህዝብ የሚያስቸግሯሉ ነው እንጂ እንደዚህ አይነት ውጊያ ይኖራል ብለን አላሰብንም። አሁንም ቢሆን መንግስት አቅም የለውም ከእናንተ ጋር የሚል መልእክት ነው የመጣ። እኛ ግን ለአጠቃላይ ለሁሉም አይደለም ለአማራው፣ ለታጠቃይ፣ ለመከላከያው ምረት እየሰጠን አገሩ እያስገባ ነው ያለ ነው። ምረት እየሰጠን ቆስሎ እንኳን ይዘን አክመን አክመን መግበን ተንከባክበን እይ አገሩ እያስገባ ነው ነው። አይደለም አይደለም፣ ለአማራው። ስለዚህ የእኛ አስተሳሰብ እስከዚህ ድረስ ነው። ይህ በእንዲህ እንዳለ አማራን ከምድረ ገጽ ለማጥፋት ከሀገሪቱ የተለያዩ አካባቢዎች በርካታ ሰራዊት ወደ አማራ ክልል ቢያስገባም አላማው ሳይሳካለት ቀርቷል ሲል የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ ተናግሯል። በአካባቢው ላለፉት ሶስት ቀናት ተደጋጋሚ አውደ ውጊያዎች የተደረጉ ሲሆን የአማራ ፋኖ ብሔራዊ ኃይል ራስ አሞራ ውብነት ሶስተኛ ኮር ከፍተኛ ድል ተቀዳጅቷል ብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን አርበኛ ሰፈር መለሰም በቀጥታ ስልክ መስመራችን ላይ ይገኛል። አርበኛ ሰፈር መለሰን ተከታትለ ነው እንመለስ። ያው እንግዲህ ስራችን እሱ ነው። ሞራል እንዲኖረው በሞራል እንዲዋጋ ምክንያቱም የአማራው ግፍና በደል እየተረዳ ሁሉም በራሱ ያው ጀግንነቱን እያስመሰከረ ስለሆነ ወጣቱ አሁንም እንደ እብቅና ወይም እንደ አፈራ ሸሀር አድርጎ ነው ያመጣው። ይህንም ደግሞ ያው ለመመካት ይመቻል። ተኩሶ ጥይት እነሱ ነው የሚያርፈው ጭቃ እያደረገው በዚህ ሁለት ቀን ቆንጆ አላንቀሳቀሰው እዛው ገትሮ ይዞታል። እና በሞራል ነው ያለ ያለው እንቅስቃሴ ደስ ነው የሚል። በሌላው የምንሰማው ያው በየገባበት እየተዋረደ ነው። በወሎ በጎጃም በደቡብ ጎንደር በሸዋም ውርደት እየተከናነነ ነው ያለ። ሀገራችን እየመጡ ደማቸው እዚህ መፍሰሱ እና ማለቃቸው ነው የሚያሳዝነኝ እንደ ሰው እንጂ ምንም በሞራል ነው የኛ የሚዋጋ ያለ ቆንጆ ላይ ነው ያለው ። አሁን በቀጥታ ከጎጃም ወደ ተሰማው ሰበር ዜና አልፋለሁ። በብር ሸለቆ የመከላከያ ካምፕ ላይ ከባድ ጦርነት ተደረገ። የፋኖ ኃይሎች በዚህ ካምፕ ላይ ተደጋጋሚ ጥቃት እየፈጸሙ ነው። የአገዛዙ ምልምል ሰራዊት ብትንትኑ ወጥቷል። በጎጃም ብር ሸለቆ ሌሊቱን በተፈጸመ የአፋባሃ ምዕራብ አማራ ቀጠና የፋኖ ጥቃት የስልጠና ክፍል መምሪያ ኃላፊ ጀኔራል ሙላቱ አቅጅራም በከባዱ እንደቆሰለም ተነግሯል። በጥቃቱ የፋኖ ኃይሎች ከካምፕ ውጭ ጥቃቱን ሲፈጽሙ የውስጥ አርበኞችም ከውስጥ በመሆን ተአምራዊ ጀብዱ እየፈጸሙ ሲሆን በግቢው ውስጥ የነበሩ ኦራሎችና ከባ ከባድ መሳሪያዎች መቃጠላቸውም ተረጋግጧል። አዲስ ምልምሎች በተፈጠረው ጥቃት ተደናግጠው ወደ የሸለቆና ገደል በመግባት መሞታቸውና መጥፋታቸው ሲነገር በዚህ ጥቃት ባለፈው ቅዳሜ ከገቡ አንድ ሺህ ሰልጣኞች መካከል አራት መቶ የሚሆኑት መሰወራቸውም ተረጋግጧል። ጄኔራል ሙላቱ አቅድራ ታፋው አካባቢ በውስጥ አርበኞች የተመታ ሲሆን ከውጊያ በኋላ በሄሊኮፍተር ባህር ዳር ለህክምና ማቅናቱም ተነግሯል። በአስገራሚ ሁኔታ እሱን ለማንሳት የመጣቸው ሄሊኮፍተር ላይ የፋኖ ኃይሎች በምትነሳበት ሰዓት በድሽቃና በአርፒጂ ከርቀት ለመምታት ቢሞክሩም በሰዓቱ ከካምፑ ርቀው ስለነበር ኢላማቸውን መጠበቅ ባለመቻላቸው ሳትመታ ማለፏም ተረጋግጧል። በዚህ ጥቃት ሳቢያ ከሞቱት በተጨማሪም የጠፉትን ምልምል ፍለጋ ስምሪት ከተሰጣቸው ኃይል ጋር አሁን ላይ ፋኖ ህይወት ፋና ከምትባል አካባቢ ከአገዛዙ ሰራዊት ጋር የተኩስ ልውውጥ እያደረገ ሲሆን አሁን በዚህ ሰዓት ከባድ ጦርነት እየተደረገ እንዳለ የአማራ ፋኖ ብሔራዊ ይል ምዕራብ አማራ ቀጠናም ለሚዲያችን አሳውቋል። ውጊያው ሲጠናቀቅ ተጨማሪ መረጃዎችን ይዘን የምንቀርብ ይሆናል። የፋኖ አመራሮችንም ጋብዘን ተጨማሪ መረጃ እናስደምጣችኋለን። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ ከአዲስ አበባ ፋፍ ላይ የአፋባሃ ደቡብ አማራ ቀጠና ሳምኖ እዝ ኃይለ ማርያም ማሞ ክፍለ ጦር ከአዲስ አበባ 60 ኪሎ ሜትር ላይ በቡልጋ ከተማ አስተዳደር ቱልፉ ከተማ ላይ ድንቅ ኦፕሬሽን ሰራ። የኃይለ ማርያም ማሞ ክፍለ ጦር አናብስቶች የሶስተኛ የሰላም ሰው አንዳርጌ ሬጅመንት እንደ ሁልጊዜው የእረፍት የለሽ ኦፕሬሽን ድል ቁርሷ በአዲስ አበባ ቅርብ ርቀት ቱለፉ ከተማ አስተዳደር ውስጥ በመግባት አርብ ለቅዳሜ አጥባ በመግባት የብልጽግና ካምፖችን ምሽጎችን እንዲሁም የከተማ አስተዳደር መቀመጫ ህንፃው ውስጥ በመግባት አስደማሚ አስደናቂ ኦፕሬሽን እየፈጸመች ሲሆን በተኩሱ ልውውጡ የፋኖ የፋኖን ከብረት የጠነከረ ክንድ መቋቋም ሲያቅታቸው ሰራዊቱ እግሬ አውጪኝ ብሎ ወደ ኦሮሚያ ክልል ፍቼ ገነትና በዙሪያ ያለው ግዛትን ከተማዋን ጥሎ ለቆም ፈርጥጧል ተብሏል። ፋኖም ከአስደማሚው የከተማ ኦፕሬሽን መልስ ወደ ተቆጣጠረበት ግዛት የሚየ ምኒልክ የጦር ግምጃ ቤት ወደ ኮርምሽ ንዑስ ወረዳ ቀበሌዎች በድልና በጀግንነት ተመልሰዋል። ይህም የከተማ ኦፕሬሽን እንደሚቀጥል